እንዳሉት ከሆነ በመቆለፊያው ላይ ፈሳሽ ናይትሮጅን ካፈሰሱ በመዶሻው መሰባበር ይቻላል። ያንን ለመፈተሽ ሰውየው በትንሽ መቆለፊያ መሞከር ጀመረ። የብረት ዘንግ ከላይ አድርጎ በመዶሻ ወደታች ሲመታው በአራት ሰኮንድ ውስጥ ብቻ መቆለፊያው ተለያይቷል። ከዚያም ሌላ መቆለፊያ በፈሳሽ ናይትሮጅን ውስጥ ለአምስት ደቂቃ ያህል በረዶ አድርጎ በተመሳሳይ መንገድ መታው። በዚህ ጊዜ በአንዲት ምት ተሰባበረ። ነገር ግን ትናንሽ መቆለፊያዎች ናይትሮጅን ሳይኖር እንኳን ለመሰበር በጣም ቀላል ናቸው። ስለዚህ ሰውየው ወደ ከባድ ነገር ሄደ። መደበኛ ቤት ውስጥ በራ አዘጋጅተው መቆለፊያ ያስገቡለት። የዚህን ሙከራ ውጤት ከማየታችን በፊት ግን ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስርቆትም ሆነ እንቅልፍ ከማጣት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳይሉ መኪናችሁ ላይ ለማስገጠም ከታች ባለው ስልክ ቁጥር ይደውሉልን። በዚህኛው ሙከራ ሰውየው አምስት ደቂቃ ተኩልና ብዙ መሳሪያዎችን ወስዶበት ነበር። መቆለፊያው በፈሳሽ ናይትሮጅን ውስጥ ለአምስት ደቂቃ ከቀዘቀዘ በኋላ ግን በአንድ ደቂቃ ውስጥ ተሰነጠቀ። በግልጽ እንደሚታየው ናይትሮጅኑ ብረቱን አዳክሞታል። ነገር ግን ሙከራው አላለቀም። ይህ ሰው አንድ ትልቅ መቆለፊያ አውጥቶ በመዶሻ ብቻ መሞከር ጀመረ። ከአምስት ደቂቃዎች በኋላ መቆለፊያውንም ጠንካራ ነበር፣ ነገር ግን የበሩ እጀታ ተሰብሯል። በተመሳሳይ መቆለፊያው በፈሳሽ ናይትሮጅን ውስጥ ሲቀዘቀዝ ከመሰባበሩ በፊት አምስት ምቶችን ብቻ ፈጅቶበታል። ስለዚህ ምርመራዎች እንደሚያሳዩት ፈሳሽ ናይትሮጅን መቆለፊያዎችን ለመስበር ቀላል መንገድ ነው። እንደ እውነቱ ከሆነ ግን ብዙ ጊዜ ተግባሩ አይደረግም። ፈሳሽ ናይትሮጅን ለመሸከም አስቸጋሪ ነው። ይህ የደህንነት መሳሪያዎችን ከመፈለጉም በተጨማሪ አብዛኛውን ጊዜ ለመያዝ ከአንድ ሰው በላይ ይፈልጋል። ለማንኛውም ግን ይ ይህን ቪዲዮ ያዘጋጀ ነው የቅልፍ አሰባብረን ለማስተማር አይደለም። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።